ሪብ ነው ሄድክበትን መረጃ ታመጣለህ፣ ወይ ትቀጣለህ ያለ ትእዛዝ። ሁሉም ነገር በእጃችን ያለው ብለው ፎከሩ። ማለት የተለየ የሆነ ስትራቴጂ ሊኖረን ይገባል። ይሄ እናንተ ያላችሁት ነገር አዋጭ አይደለም ብላ ሌላ ሀሳብ ታቀርባ በሹራ ማመኗ ብቻ አይደለም። እዚህ ላይ የአንድ እና ለደረሰ መልእክት እራሱ ክብር አላት ብሎ ሌሎቹን የመናቅ ሌላውን ንግስና የማጣጣል ባህሪም የላትም።

ከነቢዮች ጋር የተያያዙ ከመሆናቸው ባሻገር ከነቢዮች ውጭ ያሉ ትላልቅ ስብዕና ያላቸው ብዙ ትምህርት ያላቸው መልካም ያላ ሱብሓነሁ ወተዓላ ባሪያዎችም በቁርአን ላይ ተወስተዋል። ከተወሱት ታሪኮች መካከል ደግሞ ብዙ እንስቶች ብዙ መልካም የሚባሉ ለብዙ ሴት እህቶቻችን እናቶቻችን ልጆቻችን ትምህርት ሊሆኑ የሚችሉ በጣም በርካታ የሆኑ ሴቶች አልፈዋል ባለፉት ህዝቦች ላይ ማለት ነው። እና በዚህ ፕሮግራማችን ቁርአን ላይ ከተወሱ ታሪካቸው ከተወሳ እንስቶች መካከል የተወሰኑትን ለአብነት እያነሳን ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ባለፈው ስለ ኢብራሂም ዓለይሂ ሰላም በብዙ መልክ የተለያዩ ክፍሎች አንስተን ሴቶች ጋር የተያያዙ ደግሞ ታሪክ ማንሳት አለብን። እስካሁን የተወሱት ወንዶች ናቸውና ሴቶች ደግሞ በቀጥታ ከሴቶች። እርግጥ ወንዶቹ ለሴት ብቻ ለወንድ ብቻ አይደለም መልእክታቸው። እነዚህ ያነሳናቸው ትላልቅ ነቢዮች ኢብራሂምም፣ ሙሳም፣ ዒሳም ማንም የትኛውም መልእክተኛ መልእክቱ ወይም ባህሪው ስብዕናው ለሁሉ ለሁሉም አማኝ ነው ወንድም፣ ሴትም፣ ህፃንም፣ ትልቅም፣ ሀብታም፣ ድሃም ሁሉንም የሚያቅፍ ነው እና በተለየ መልኩ ደግሞ ሴቶች የተወሱ አሉና ከነዛ መካከል እስቲ እንደ ጅምር በተለየ መልኩ የምትወሳ አንድ ሴት አለች። እርግጥ ስሟ ቁርኣን ላይ ከሊት ተብላ አልተወሳችም። ምናልባት ሱረቱ እነምል ላይ የታሪኳ ሁኔታ አስተወስቷል። እቺ በልቂስ ተብላ የምትጠራ ሴት አለች። ንግስት ነበረች። ወደ የመን አካባቢ ሰብአ ተብሎ የሚጠራ ስፍራ አለ። እንደውም ንግስና ነው። ትልቅ ሙልክ ነበር በወቅቱ

ቁርኣን ላይ ታሪኳ ነው የተወሳው። ግን ስብእናዋና ማንነቷን ያለውን ነገር ታሪኳን ስናነብ የምናስተውለው ነገር ምንድን ነው? በጣም ብልህ የሆነች በጣም በብዙ ሕክማ የተሞላች እንስት መሆኗን እናስተውላለን። ከታሪኳ ጋር የሷ ታሪክ ቀጥታ ከነቢዩላህ ሱሌይማን ታሪክ ጋር ይገናኛል። እንዲሁም ለመጀመሪያ ጊዜ ታሪኳ እሷ ስትገኝ ራሱ ያገኛት የነቢዩላህ ሱሌይማን ሁድሁድ ወፍ ነው። እሷ ያለችበትን የምትገዛውን ሀገር ያገኛት ማለት ነው። እና ሁድሁድ ጠፍቶ ወፍ ነው እሱ ሁድሁድ የሚባለው ወፍ ነው። ጠፍቶ እሷ ያለችበት እሷ የምትገዛው ሀገር ላይ የመን አካባቢ፣ ሃበሻም ነው የሚል የታሪክ እንትን አለ። ያው ሙዕተመድ ባይሆንም እኛ የምንፈልገው ያው ዋናው ታሪኩን ስለሆነ ማለት ነው።

ጉንዳን ሳትቀር ንግግሯን ይሰማል፣ ለሷ መልስ ይሰጣል። በጣም አጃይብ የሆነ ንግስና ያለበት ነውና፣ ከሳቸው ንግስና ስር ያለው ሁድሁድ የሚባለው ወፍ ንግስተ ሰባ ያለችበት ቦታ ላይ ሂዶ ያያቸዋል። ሲመለከት ተገረመ። ለካ ከአላህ ስብሐነሁ ወተዓላ ውጭ የሚያመልኩ ሰዎችም አሉ። አያውቅም ከአላህ ውጭ እንደሚመለክ ገሪብ ነው። ምክንያቱም ኻሊቁ አላህ

ስር ያሉ ማለት ነው እና እነዚያ ህዝቦች ነው ጀትሁም ሱዱነሚንዱኔላ ከአላህ ውጭ ላለ ነገር ሲሰግዱ ይቻለውሚልነገር ይሄንን በአግራሞት ለነቢዩላህ ሱለይማን ተናገረ፣ ያየውን ነገር በኋላ ያው ወይ ትታረዳታለህ ወይ መረጃ ትናገራል ስል ይሄን ተናገረ። ነቢዩላህ ሱለይማን ቀጥታ ትዕዛዝ አስተላለፈ ለሁድሁድ ማለት ነው ኪታብ አጠር

ደብዳቤውን ከጣልክ በኋላ ዘወር በልና፣ እያቸው እስኪ ምንድን ነው የሚያደርጉት የሚለውን ነገር ብሎ አዘዘውና፣ ደብዳቤውን ይዞ ሄደ። ከዛ በኋላ ደብዳቤውን ጣለው። አነሳች፣ አነበበች። ቅድም መጀመሪያ ላይ እንዳየነው በጣም ብልህ እና የአስተዳደራዊ ብቃቷ የታሪክ እውቀቷን ጭምር የአመራር ብቃቷን ጭምር የምንመለከትበት ታሪክ ነው። ልክ ደብዳቤውን ካነበበች በኋላ ሰበሰበቻቸው።

በቃ ምንም የሚፈልገው ነገር የለም። ሰው ጠቅም ከዛ እሷ ግን አንድ ታላቅነቷን የሚያሳየው በንግስናዋ ላይ በሹራ የምታምን እንስት መሆኗ። አንድ ሰው ንጉሥ ሲሆን ወይም ንግስት ስትሆን አስተዳደራዊ ጉዳይ ላይ በሹራ ነው። አምባገነናዊ አመራር የላትም። መላኦቹን ሰበሰበቻቸው፣ አማከረቻቸው። ቃለት የእዩሃል መላእ እኒ ኡልቅየ ኢለየ ኪታቡን ከሪም በሹራ ማመኗ ብቻ አይደለም። እዚህ ላይ አንድ የሚገርም እና ለደረሰ መልእክት ራሱ ክብር አላት ብሎ ሌሎቹን የመናቅ ንግስና የማጣጣለ ባህሪም የላትም። በሹራም ታምናለች፣ የተላከላትን ወደ እሷ የመጣ መልእክትም ደግሞ ታከብራለች። ምንም ይሁን ማን ማለት ነው። ደብዳቤ ወደ እኔ ተጥሎልኛል። የተከበረ የሆነ ደብዳቤ። ከማን እንደሆነም ነገረቻቸው። ኢነሁ ሚን ሱሌይማን ከሱለይማን ነው ይሄ ደብዳቤ የተላከልኝ። ወኢነሁ ምንድን ነው ይሄ ደብዳቤ ብለው ሲጠይቋት፣ እሷም ደግሞ ነገረቻቸው። ደብዳቤው ምን ብሎ ይጀምራል? ወኢነሁ ቢስሚላሂ አራሕማን አራሒም፣ በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ በሆነው ብሎ ይጀምርና አላ ተዕሉ ዓለየ ወእቱኒ ሙስሊሚን። ምንም መንቀባረርም መኩራራትም አያስፈልግም። ሙስሊም ሆናችሁ እንወደኔ። አጭር ትእዛዝ ነው ያስተላለፈው? የላንዲን ማስፈጸም ነው እሳቸው ስራ ጉዳይ ማስፈጸም። ከአላህ ውጭ እንዴት ይመለካል? ዓለምን እሳቸው በሚገዙበት ንግስና ዓለም ላይ ማለት ነው። ከዛ በኋላ ምን አለቻቸው? ይሄንን እሷት ትእዛዝ ብታስተላልፍ ያሰበችውን ነገር ዝም ብላ እንዲህ እናድርግ ብትላቸው ያደርጋሉ፣ ንግሥታቸው ናት። ግን ምን አለቻቸው? ቃለት ያ እዩሃ ልመላ አፍቶኒ ፊ አምሪ በዚህ ጉዳይ ላይ ምላሽ ፈልጋለሁ ስጡኝ አለቻቸው። ማ ኩንቱ ቃጢዓተን አምራን ሓታ ተሻደን። ምንም ዓይነት ውሳኔ አልወሰንም፣ እናንተ መሰከሩ ናችሁ። እናንተን ያላማከርኩበት የሆነ ውሳኔ ማስተላለፍ አልፈልግም። የላ እንማከር፣ ሀሳብ አምጠለቻቸው። እነሱና የእሷን ልዩነት ስታስተውለው እሷ ብልጥነች። በጣም የአስተዳደር ብቃቷን ተመልክተሃል። ከዛ ውጭ ደግሞ ደብዳቤውን ከማን እንደተላከ አውቃለች

አለ ምንም ነገር ሁ የሰለጠነው ለምንድን ብታዥን አንቺ ብቻ ምን እንደምታዥ አንቺ ብቻ ወቂ፣ እንጂ ከኛ በኩል ችግር የለም። ተዋጉም እንዋጋለን፣ ሁሉም ነገር በእጃችን ነው ያለው ብለው ፎከሩ ማለት ነው። ዘራፍ አሉ፣ ፎከሩ። ከዛ እሷ ግን ታሪክ ማወቋን ደግሞ እዚህ ላይ እንመለከታለን። ቅድም በሹራ የምታምነች

የተከበሩ የሚባሉትን በዚህ ሀገር ላይ የሚኖሩትን ሰዎች የበታችን ነው የሚያደርጉት። ይህን እንዴት አወቀች? ከሊክ የፍዕሉ እንደዚህ ነው እኮ። አሁንም እሱም አረጋገጠላት፣ አላህ ስ አረጋገጠ። ይህን ነው የሚያደርጉት። እነአሁንም እኮ አንድ ሀይል ያለቁ አለኝ አቅም አለኝ የሚል ወታደራዊ አካል የሆነን አካል የሆነን ከተማ ከተቆጣጠረ የማያወድመው መሰረተ ልማት የለም፣ የማያበላሸው ከስብእና የወጣ ከተፈጥሮ ውጭ የወጡ ነገሮችን ያከናውንም በየትኛውም ዓለም ላይ ሀርብ ላይ ተመልክት፣ የጦርነት ታሪኮች ማለት ነው። አንድ ጦር ወደ ሌላ ሀገር ጦር ከገባ ወደ ሌላ ሀገር ከገባ ጥሶ የሚገባ ከሆነ ብዙ ጥሰቶች ነው የሚኖሩት። ሰብአዊ ጥሰቶች ይኖራሉ። ከባህሪ ከአኽላቅ የወጡ ነገሮች እንሰማለን። አሁን ባለ አይደለም፣ በድሮ አሁን ባለንበት ዘመን ማለት ነው። የጠላትነቱ ስሜትም አለ እዛ አካል ላይ አደጋ የማድረስ የመበደል የመበቀል ስሜቶችም ስላሉ ብዙ ጥፋቶች ነው። ፖስትዋር ብዙ ጊዜ ተብሎ ሲጠና ከጦርነት በኋላ ያለ ታሪክ ሲታይ እዛ ጦርነት የተደረገበት የተገባበት ኢንቬድ ይሄ የተወረረው አካል ላይ የሚደርሱ ለዘመናት የሚቆዩ የስነ ልቦና የሚሆን የአካል እንትኖች አሉ፣ ጥሰቶች አሉ። እና እቺ አንቀጽ አጅብ ነች። በዛ ምሳት ቢልቂስ ምናልባትም ያው ሀይል ያለው አካል መጥቶ ከተማውን እንደሚያጠፋ፣ በአንድ በኩል ደግሞ ነቢዩላ ሱሌይማን ነው አለምን ነው የገዛው እምቢተኞችን ያጠፋ እርምጃ ይወስዳል። ያንን ታሪክ ታውቃለች በትክክል። ስለዚህ ይሄንን ነው የሚያደርጉት። ስለዚህ ሌላ መፍትሄ ማድረግ ይኖርብናል፣ ከመዋጋት እነሱ ጋር ሄዶ እንትን ከማለት የተለየ የሆነ ስትራቴጂ ሊኖረን ይገባል። ይሄ እናንተ ያላችሁት ነገር አዋጭ አይደለም ብላ ሌላ ሀሳብ ታቀርባለች። ነገር ግን ያንን ሀሳብ በቀጣዩ ክፍል ብናየው ይሻል ይመስለኛል ሌሎች ሴቶችንም ስለምናነሳ። ጀዛክም ላሁ ኸይረን ባረከ ፊክ። ውድ ተመልካቾቻችን ቁርኣን ላይ ከተወሱ ታሪካቸው ከተወሱ እንስቶች መካከል ትልቅ ንግስና የነበራት ሰባ አካባቢ ትኖር የነበረች ቢልቂስ ተብላ የምትጠራ ንግስት ነበረች። የእሷን ታሪክ እያየን ነበረ። በእሷ ታሪክ ውስጥ ብዙ ትምህርቶች አሉ። ይህ አላበቃም። በሚቀጥለው ክፍል ከሌሎቹ እንስቶች ጋር የምንመለስ ይሆናል። ውድ ተመልካቾቻችን፣ በሚቀጥለው ፕሮግራማችን ከብልቂስ ጋር የተያዘውን ፕሮግራም የምናሟላ፣ እንዲሁም የሌሎች ትምህርት የምንወስድባቸውን እንስቶች ታሪክ ወደ እናንተ ይዘን የምንቀርብ ይሆናል። እስከዛው ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።